የሌለ እየተቀየርኩ እኮ ነው። በቃ በቻልኩ መጠን እሷን ያንተ ለማድረግ ተፍ ተፍ እላሉ አይመስልም በቃ ነው ለማድረግ በቃ ወጣ

እንደዚህ የምታስብ ከሆነ ደግሞ ከዚህ በኋላ እንዳታስብ። አንተ ደሞ ሁሉ የኔን ሀሳብ እናጣጣሽ፣ ዝም በል በእናትህ። ሙርት ይዛለ እንደው። እና ጃምቡ ያበደ ሀሳብ አለኝ። እኛ ሰፈር ያበደ መስተፋቅር የሚሰሩ ሰዎች አሉ። ለምን መስተፋቅር አታሰር? ምን አይነት ሰው ናቸው? እና ሰሙኛላችሁ። አላረጎምሽ። ምን አይነት ሰው ናቸው? እኔ የምፈልገው እያልኳችሁም ያሉት እሷን አፍቅሬያታለሁ እያልኳችሁ ትሽ አረ ሳም፣ የሆነ መላ መፍጠር አለብን። ጀምቦ የሌለ ደብሮታል ማለት ነው። እሺ ምን መላ እንፍጠር? ልጁ በዚህ ከቀጠለ መጨለል እኮ። እኔ አንድ ሀሳብ አለ። ምንሽ? ለምን ሂደን ጨረዋን አናናግራት? አረ ዛው፣ በጸበላት። የባለፈው ጥፊ ይደገምብኝ? አረ በድንግል፣ አንተ አሁንም ትላጣለህ እንዴ? በቃ ጓደኛ ነው የምትወደው ከሆነ ተከተለኝሽ። ኧረ እነዚህ ልጆች ተይዞ አበዱ መሰለኝ እንጂ። ኧረ እኔ ምን አገባኝ? ደሞ እኮ ፈተና አለ። መቼ ዛሬ ከገባ አንዴ ላናግርሽ። እናፈር አርፈሽ ቁጭ በይኝ። ሰራ ላይ ነን። ማነው ብሩክ? አንቺ ምን ነሽ? አንድ ያናግረን አትመለሳለች። ሲያስጠላ ይኸውልሽ። ጃምቦን ከማንም በላይ እናቋል። እና ምን ልልሽ ፈልጌ ነው አንቺ እንደምታስቢ ዱርዬና ሊሆን አይደለም። እና ቀርበሽ ቢያንስ እንኳን የሆነ ነገር ፍጠሪ። አ ቀርበሽ ብትወኩ የሌለ ጃምቦ ምርጥ ሰው ነው። ለብሩክ እኔ ይበስን ሳስ ቁስ ነው ማለት ነው። በሌላ ምረዳችሁ ነገር አለ። አረ እናት ፋንታፉ ግር ታዲያ ሰለሞን ምንሽ ነው ባለ ቡዳ ነግራቸው አለ አይደል ከሰለሞን ጋር ከአምስት አመት በላይ የቆየ ወንድም እና ሌላ ነገር በኋላቸው ያ ደስ ይላል ግን እና ፋንታ የሆነ ነገር የሆነ ነገር ፍጠሪ። ምንድነው ነገር በቃ አለ አይደል ጃምቦን ቀርበሽው ከዚህ ወደ ውጭ እኔም በሱ ምክንያት እየተጨነቁ ነው። አው እንደዛ ነው ይሻል። እሱን እናስብበታለን። ከዛ በፊት ግን በመጀመሪያ ሳሌን ሂዱ ይቅርታ እንጠይቀው እፈልጋለሁ። እሱን ጣጤ የለውም። እኛ ሄደን ይቅርታን እንጠይቀዋለን። አዎ አልፈልግም። እራሱ ሄዱ ይቅርታን እንጠይቀው አልፈልግም። መቼም ምን ይንም የሚወደኝ ከሆነ ማረግ አይከብደውም። እሺ ሄዱ ይጠይቋል። ግን በሀሳባችን ተስማማሽ እሱን የነገርኳችሁ ነገርኳችሁ መሰለኝ። በኋላ እናስብበታለን። ያጨረሰ መሰለኝ አይ ጨርሰናል። ግን የነገርንሽን ጉዳይ አስቢበት። አስብበታለሁ። ከዚህ በኋላ ግን እንድትረብሹኝ ወይ የማንም ቀበጨሬ መጮች አሉ። ና እባክህ። ደንብ ጃምቦን እናዋራው። አዎ የደንብ እናዋራው ይሻላል። እባክህ ወይ ጃምቦ የማያመጣብን ጉድ የለ። ና እባክህ እ ጃምቦ በቃ ለባለፈው ነገር ይቅርታ። እኛ እንኳን ተኔ የጠቀምን መስሎኝ። አረ ጣጣ የለውም ተቀበሉ። እናት ፋንታ አውርተናት ነበር። እና ምን አዲስ? አረ ባለፈው ያንን ፊጋ ስለመቶ የሌለ ወይሊ ለደብረታ እና ይቅርታ ካል ጠይቆ ምናምን ብላ ተንጋጠች። አዋ በቃ ይቅርታ ጠይቆ እና ከዛ

ብዳጀዝማ እንዴት ናችሁ? ሽበዳበቃ አዳነ ሙድ ላይ ደንቆሮ ነሽ። ኧረ ብራ ምንም የሚባትተው ነገር የለም፣ እንደወረደ ነው መሰለኝ ቆጭ በል ለማለት ፈልጎ ነው፣ ሳቅ በል ያለ እና እንዳቸው ፋራ ብቻ። እኛው ፋራ ተባለ ይሁና። ምን ያህል ፋራ ብቻ ነው ወንድ ልጅ። እግዚአብሔር አላየሽ፣ እኛ ጋር አርባ ምንጭ እዛም አለ። እንኳን ልቡን ፍቅር ምናምን ቅርብ ነው። ጥይታ ይባሳው አንቺ ስለ ጃምቦ ብቻ ባሉ ነው እያወራሉ። አይ አንተ ግን ምን በእናታችሁ አስጠላ የለ አትማክሩን ጓደኛ አይደል? ምን እላለሁ መሰለኝ። እሺ ቆይ እስኪ አንተ ብትሆን እንዴት ተመክሯል? ሴቶች ምን ይፈልጋሉ የሚለውን ነገር ማወቅ አለ። ሴቶች ምን ይፈልጋሉ? ቆብጠን እትላለሁ። እንደዛ ይፈልጋል። ሁለተኛ ደግሞ ምን አለ መሰለኝ ሴቶች ተፋቅድ ማለት ነው። ቃላት አሉ አማርኛ የምታወጣበት ማለት ነው ፍቅር

እናት ሰላም ነው? አለሁ የዋ ምን ይሆናል ቢገሉት ይንፈራፈራል አይደለም። የሚባለው ይመስገነው። አንቺ ግን እንዴት መጣሽ? ኧረ እንደዛ ማለት አይደለም። በቃ ካጠፉ ይቅርታ። ቁጭ በይ። ደህና ነኝ። አንቺስ? አሽሙር መሆኑን እኔ እንደዚያ አይደለም። አሁን እሺ፣ በቤተሰብ ችግር ነው። ለምን በቃ የቤተሰብ ችግር እንዳለሆነ ነው። ላንቺ አለኝ ፍቅር ግን ያለኝን ነገር

ምንድን ነው? አንቺ አዘሽ አረበናች? መቼ ማላረጉ ከሱ ጋርማ ተመልሼ፣ ጓደኛ አለ። ለምን ሲባል እንዴት? አንቺ ሴጣን ይልሻል። ንገርኝ። እዚህ በቃ አናት። አንቺ የፈለግሽውን ማሰብ ትሻለሽ፣ ግን በአንቺ አይደለም። ለብሩክ ለቤተሰብ የማልመለስ ወደ ራስ ወደ ቀድሞ ህይወት እንድትመለስ ፈልጋለሁ። እሺ በቃ አረ፣ እንደዛ አይደለም። ቆይ ግን አባትሽ ፖሊስ ነው እንዴ? አይ ጥያቄ ተወጃለሽ ብዬ ነው።